ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጮች፣ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በኦሮሚያ ክልል በጃልመሮ እንግዲህ የጃልመሮ ቀኝ እጅ መገደሉን ተከትሎ ከቡድኑ ከርተው በመንግስት የተቀላቀሉት ታጣቂ ቤተሰቦች ኢላማ ሆነዋል ተብሏል። እንግዲህ መከላከያ ጃልሽዴ እኔ ነኝ የገደልኩኝ ብሎ ሪፖርት ማድረጉ ይታወቃል። በዛን ሰዓት እንግዲህ ከኦኔግ ወደ መከላከያ የተቀላቀሉ በዛን ወቅት ቤተሰቦቻቸው ስለሚታወቁ ኦኔግ የነዚህን የኦኔግ አባል ሆነው ወደ መከላከያ እጃቸውን የሰጡትን ቤተሰቦቻቸውን ኢላማ አድርጓል ነው የተባለው። በርካታ ሰው እንደተወሰደ ንብረታቸውም እየተወሰደ እንደሚገኝ ተገልጿል። ይሄ በጣም አደገኛ የሆነ አካሄድ ነው። እንግዲህ ኦኔግ እየተበቀለ እንደሚገኝ ተገልጿል። በሌላ መረጃ በኦሮሚያ ክልል ሰሜን ሸዋ ወረጃርሶ ወረዳ ልዩ ስሙ ፍልቅልቅ በተባለ ቦታ ላይም የፋብሪካ ሰራተኞች በትላንትናው ዕለት አስር ሰው ታግቷል። ሰራተኞቹ ለጂፕሰም የፋብሪካ ጥሬእቃ ሲያወጡ ነበሩ ተብሏል። የፋብሪካ ሰራተኞች ናቸው እንግዲህ የታገቱትን የተባለው ወዴት እንደተወሰዱም አልታወቀም ተብሏል። በኦሮሚያ ክልል እንግዲህ እገታው ተጠናክሮ ቀጥሏል። አጋቾቹ ማን እንደሆኑ የታወቀ ነገር የለምን የተባለው እንግዲህ የፋብሪካ ሰራተኞች ናቸው እንግዲህ የታገቱት አስር ሰው ነው በቁጥር ይሄ ኦሮሚያ ክልል ወረጃ አርሶ ፍልቅልቅ የሚባል ቦታ ላይ የተፈጸመ እገታ ነው አድማጮቻችን ተመልካቾቻችን ሰሞኑን እንደምታውቁት ከአማራ ክልል በአንድ ሳምንት ውስጥ ብቻ ወደ ሁለት አውቶቡስ በዛን ሰሞን ሆይ ሆይ ብለን መረጃውን እንትን ብለን ነበር እነዛ ሰዎች አሁን የት እንደደረሱ መረጃውም እየወጣ አይደለም እንደዚሁ በወቅቱ ለአንድ ቀን ለሁለት ቀን መረጃዎች ይወጣሉ። የሚዲያ ሰዎችም ያችን ሁለት ቀን ግርግር ይፈጥራሉ። ከዛም በኋላ እነዚህ ሰዎች ድምፅ የሚሆናቸው የለም፣ አስታዋሽ የለም። እንደዚሁ እየተረሳሳ ህዝቡም ተለማምዷል ማለት ነው። ይሄንን እገታ በሌላ መረጃ የቤንዝል መኪና ወደ ሀገር እንዳይገባ ያለችው ኢትዮጵያ እንግዲህ ገጠር አካባቢ መግባት አልተቻልም። መኪናዎቹ ከከተማ መውጣት አልቻሉም ተብሏል። እንግዲህ አብዛኛው የኢትዮጵያ ህዝብ ያለማብራት እንጨትና ናፍጣን እያበራ የሚኖር ህዝብ ነው። ይሄንን ስራ ለመስራት እንግዲህ ኢትዮጵያ የኃይል ግንባታ ያስፈልጋታል። ኢትዮጵያ ምንም አይነት የኃይል ግንባታ ሳይኖራት ቤንዝል ስለተወደደ እና ኑሮ ስለተወደደ ብቻ ህዝብን ዝም ለማሰኘት የቤንዝል መኪናዎች ወደ ሀገር ውስጥ እንዳይገቡና አማራጮችን እንጠቀማለን የሚል እሳቤ ነው እንግዲህ ያሰቡት። ተገደበ የተባለ አባይ ግድብ እንኳን ምንም አይነት ስራ ላይ ሳይውል ሌሎቹ ተፋሳሽ ሀገሮች በውሃ ሊያጠቀልቁን ነው፣ አንድም ነገር ሳይጠቀሙበት ውሃውን መልሶ እየለቀቁ ነው እያሉ ኢትዮጵያን እየተቹ ይገኛሉ። አብዛኛው እንግዲህ የኢትዮጵያ ማህበረሰብ ተወልደን ያደግንባቸው አካባቢዎች ቤተሰቦቻችን ዛሬም እንጨት ነው የሚያነዱ። ናፍጣ ከገበያ ይገዛና በጨርቅ ጣሳ ተበስቶ በዛ ነው ማብራት የሚጠቀሙ። እኛም ያደግንበት በዛው ሂደት ነው። በጣም የሚገርማቸው የገጠር ተማሪ የሆንንም የቤት ስራም የምንሰራ ኑሯችን ሁሉ በዛ ነው። አሁንም የእኔ ቤተሰቦች ያንኑ ነው የሚጠቀሙ። በጣም የሚገርማቸው። ስለዚህ ኢትዮጵያ ውስጥ ለውጥ አለ ነው የሚሉ። በአየር ላይ ወጥተናል፣ አውሮፕላናችን እየበረረ ነው። ይሄንን የማያምኑ እና ይሄንን የማይናገሩ ምቀኞች ናቸው ይላሉ። መሬት ላይ ያለው እውነት ግን ምንም የተለወጠ ነገር የለም። እንግዲህ አድማጮቻችን፣ ተመልካቾቻችን መኪናዎቹ ከከተማ ማውጣት አልቻሉም ነው የተባለው። በሌላ መረጃ ወደ አማራ ክልል የሚወስደን መረጃ ነው መወስዳችሁ። በአማራ ክልል በወልቃይት ጠገዴ የተቋረጠው የማብራትና ኢንተርኔት ተመልሷል ነው የተባለው። እንግዲህ አገልግሎት እየሰጠ መሆኑም ተሰምቷል። እንግዲህ በአንዳንድ ፓወሮች ላይ በደረሱ ችግር እንደሆነ የተገለጸው። በሌላ መረጃ የምክክር ኮሚሽን በአማራ ክልል ይቀጥላል ተብሏል። እንግዲህ በትጥቅ ትግል ውስጥ ያሉት ተወካይ እስከሚልኩ ድረስ እንደሚቀጥል ነው የተረጋገጠው። መንግስት ምክክሩንም ውጊያውንም ጎን ለጎን እያስገደ ይገኛል። እንግዲህ ፋኖቹ ይሄንን የምክክር ኮሚሽን ለአንድ ወገን ብቻ እየቆመ አስመሳይ ውሸታም ነው ብለው ነው እንግዲህ ከዚህ በፊት ሲናገሩ የነበሩ። በሌላ መረጃ በጎንደር ሐኪሞች ታግቷል ተብሏል። እንግዲህ ገንዘብ ከፍለው የወጡም አሉን የተባለው ህዝብ ያለ ሕክምና ለማስቀረት የታቀደ ከጦርነት ጎን ለጎን የሚደረግ ሌላኛው ጦርነት ነው ተብሎ ለታል እንግዲህ ህዝቡ አሁንም ለፋኖ ጥሪ እያቀረበ ይገኛል። አድማጮቻችን፣ ተመልካቾቻችን፣ አማራ ክልል በጣም የሚገርማችሁ ሐኪም፣ ቄስ ድንበር የለሽ አገልጋዮች ናቸው። ጎበስ አንድ ካህን ወይም አንድ ቄስ በሄደበት ቦታ ሁሉ የቄስናውን ስራ ነው የሚሰራው። ቅዳሴ ካለ ይቀድሳል። መስቀል ማሳለም የሚፈልጉ ክርስቲያኖች ካሉ መስቀል ያሳልማሉ። ይሄ ካህን ወይም ይሄ ቄስ ከሌላ ቦታ ወደ ሌላ ቦታ ሄጃለሁ እኔ እንግዳ ነኝ ብሎ ስራውን አይተው፣ ቄስ ነው ያሳልማል፣ ይቀድሳል። የሰለጠነበት ነው ስራው ነው ማለት ነው። ሀክምም ሐኪም ሆኖ የታመመ ሰው ካለ የሰለጠነበት ስራው ስለሆነ አያልፍም። ሐኪም ድንበር የለውም። ጎበዝ አሁን አማራ ክልል ላይ ሐኪሞች ትኩረት ተሰጥቶባቸው ጫና እየደረሰባቸው እንደሚገኝ ተገልጿል። በርካታ ሐኪሞች ከስራ ውጭ የሆኑበት ሁኔታ ነው ያለው። ይሄ ምንድን ነው የሚያሳየው ክልሉ ውስጥ የአማራ ሕዝብ በጦርነትም በሕክምና ግብአት ማጣትም ሐኪሞች በመጥፋታቸው ጫና እንዲደርስባቸው እየተደረገ እንደሚገኝ ትላንት ባወጣ ነው መረጃ መሰረት እስከ 148 እናቶች በወሊድ ምክንያት በጦርነት የተነሳ መሞታቸውን ሪፖርት የወጣበት ሁኔታ ነው ያለው። ይሄ ቀላል ቁጥሩ አይደለም። እናቶች በወሊድ ምክንያት በጦርነት የተነሳ በዚህ አይነት ልክ ሁለት ዓመት ባልተጠናቀቀ ፍጥነት እንትስል ቀጣይ ጊዜስ ምን ይገጥማቸዋል? ሀኪሞቹ ለቆ እየወጡ ነው ያሉት። ሀኪሞች ጫና እየደረሰባቸው ነው። ይሄ አማራ ክልል እየሆነ ያለው ጉዳይ ነው። እንግዲህ አድማጮች ተመልካቾች፣ ከጦርነት ጎን ለጎን በአማራ ህዝብ ላይ ጫና እየደረሰበት ይገኛል። ህዝቡ ለፋኖ ጥሪ እያቀረበ የሚገኝበት ሁኔታ ነው ያለው። ሌላው አማራ ክልል በአንድ ሳምንት ውስጥ እንግዲህ በህዝብ ላይ የደረሰው ጉዳት የአማራ ማህበር በአሜሪካ አህዞችን አውጥቷል። እንግዲህ በአንድ ሳምንት ጊዜ ውስጥ ይሄ ዘመቻ አንድነት ከተጀመረ ጊዜ ጀምሮ ዘመቻ አንድነት የቴት ቦታዎች ላይ ነው ከፍተኛ ትኩረት የተሰጠው የሚለውንም በዚሁ ግምት መውሰድ ትችላላቸው። ከፍተኛ ኦፕሬሽን የተሰራባቸው ቀጠናዎች ከአራቱም የአማራ ቀጠናዎች ጎጃም ቀጠና እንደሆነ በዚህ አሃዝ ተመልክተናል። በወቅቱ ቀን በቀን የሚወጡ መረጃዎችን ለአድማጭ ተመልካቾች ተደራሽ እንዲሆን እኛም ሪፖርት እያደረግን ነበር። ግን እንደ አጠቃላይ ስንመለከተው እስኪ የአማራ ማህበር በአሜሪካ ያወጣቸውን አሃዞችን ለመመልከት የት አካባቢ ናቸው ጦርነቱ የተደረገ የሚለውን ለማየት እንሞክራለን። በሰሜን ሸዋ ወሎ፣ ወልዲያ፣ በሰሜን ወሎ ወልዲያ፣ ላስታ፣ ዋድላ እና ቆቦ ግዳን የደረሰው ጉዳት፣ በደቡብ ወሎ መሀል ሳይንት፣ ወግዲ፣ ኩታበር፣ ደሴ ዙሪያ እንደዚሁ ሪፖርት ወጥቷል። ሰሜን ሸዋ ምንጃር ሸንኮራ እና አካባቢው፣ ምስራቅ ጎጃም ደጀን፣ አዋበል፣ ስናን፣ ጎዛምን፣ ባሶ ሊበን ግቡልኝ አነዳድ፣ እነማይ፣ ደባይ ጠላት፣ ምዕራብ ጎጃም ሰከላና ቡሬ፣ ፋግታ ለኮማ፣ አዊ ዞን ጃዊ ወረዳ፣ ሰሜን ጎጃም ባህር ዳር እና ይልማና ዴንሳ ሪፖርቶች አሰምቷል። እንግዲህ በንጹሃን የደረሰ ጉዳትም የደረሰበት ሁኔታ ያለው ደቡብ ጎንደር ፎገራ፣ በጌ ምድርና ላይ ጋይንት፣ እስቴ፣ ወገራ፣ ምስራቅ በለሳ፣ ምዕራብ ጎንደር ቋራና መተማ ምዕራብ አርማጮ፣ ሰሜን ጎንደር አደርቃይ፣ እና አዲስ አበባ እና ወለጋ ሪፖርት የወጡበት ሁኔታ ነው ያለው። እንግዲህ አርማጮች፣ ተመልካቾች፣ እንግዲህ በዚህ ግምት መውሰድ ትችላላችሁ። ጎንደር እና ጎጃም ላይ ነው ቁጥር አንድ፣ ጎጃም ላይ ነው ከፍተኛ ውጊያ ሲደረግበት የነበረው። ጎጃም እንግዲህ ቀላል ቦታ እንዳልነበረ ነው መረጃዎች የሚያመላክቱ። ምስራቅ ጎጃም ደጀን፣ አዋበል፣ ስናን፣ ጎዛምን፣ በስ ባሶ፣ ሊበን ግቡልኝ አነዳድ እነማይ ደባይ ጠላት ምዕራብ ጎጃም ሰከላና ቡሬ ፋግታ ለኮማ አዊ ዞን ጃዊ ወረዳ ሰሜን ጎጃም ባህር ዳር የልማና ዴንሳ። እንግዲህ አስቡ፣ ቀላል ቁጥር አይደለም። እንግዲህ ጎጃም አካባቢ ላይ የተደረጉ ውጊያዎች ፋኖቹም ይህንን ሪፖርት ሲያደርጉ ነበር። የጉዳት መጠኑም እንግዲህ በዛው ልክኖን ንጹሃን ላይም ጉዳት ደርሷል። ፋኖችም ያደረሱ ጉዳት በሪፖርቱ ተቀምጧል። በሌላ መረጃ በባህር ዳር ከተማ ቦታ እንሰጣቸዋለን ብለው ተደራጅታችሁ እኑ ከተባሉ በኋላ ሲሄዱ እያንዳንዳቸው አምስት አምስት ሺህ ብር መመዝገቢያ ተብሎ መንግስት ጠይቋቸዋል። እንግዲህ መንግስት ቦታ ሊሰጣቸው ሳይሆን እኪን የጠየቋትን ከእያንዳንዱ ነዋሪ አምስት ሺህ ብር ከወሰዱ በኋላ ስልካቸውን ሊዘጉ ነው ተብሏል። እንግዲህ በተመሳሳይም በኮምቦልቻ የቤት ማህበር ለመንግስት ብር አበድሩ ተብሎ መጠየቃቸው ከዚህ በፊት መረጃ ሰጥናችሁ ነበር። ለሚሊሻ አበልና ደሞዝ የሚከፍል ባጀት እያጠራቸው እንደሚገኝ ተገልጿል። በአሁኑ ሰዓት እንግዲህ በዚህ ሰዓት ጦርነት በተፋፋበትና ሰላም ባልተገኘና ባልተረጋጋበት ሁኔታ የከተማ ቦታ እንሰጣቸዋለን ተደራጁ ና ኑ ከዛም በኋላ መመዝገቢያ ምንም አይነት ነገር ሳይፈጠር መመዝገቢያ ተብሎ አምስት አምስት ሺህ ቦታ ያለለ ሰው በቤት ክራይ የሚኖር ሰው አምስት ሺህ ብር ራሱ ለሱ ከባድ ነው ጎበዝ። በዚህ ኑሮ ውድነት እንግዲህ ይሄ ከህብረተሰቡ ገንዘብን የሚሰበስቡበት አንዱ ሲስተም ነው። እንግዲህ ለሚሊሻ እና ለአድማ ብተና አበልና የወር ደሞዝ የሚከፍሉት ነው። እንግዲህ ህዝቡ በራሱ ፍላጎት ይህንን ነገር አያደርግም። በሲስተም ነው ማጮ እንዲ ወጣ እያደረጉ የሚገኙ ረማጮቻችን ሌላው በአዊ ዞን እንጂባራ ከተማ የግልና የመንግስት መሳሪያ ያላቸው ወጥተው ከፋኖ ጋር እንዲዋጉ ተብሏል። ካልሆነ ግን መሳሪያቸውን እንደሚቀሙ የአዊ ዞን ኮሚኒኬሽን አስታውቋል። ይህም እንግዲህ አንድ ሌላ አደገኛ አካሄድ ነው ማለቱን አድማጮቻችን፣ ተመልካቾቻችን መንግስት የሰጣቸው መሳሪያም ፈቃድ ያላቸውም በግል የገዙትም ግለሰቦች ወጥቶ ከፋኖ ጋር ካልተዋጉ ዘመቻ ተደርጎባቸው ከበባ ተደርጎባቸው መሳሪያቸውን እንዲፈቱ ብልጽግና ይህን ስራ ሊሰራ ነው። እንግዲህ እዚህ ላይ የህብረተሰቡ መሳሪያቸው እንዳይወሰድባቸው ከመከላከያ ጋር ሆኖ ፋኖ ላይ ይተኩሳሉ ወይስ ሌላ አማራጭ ይወስዳሉ የሚለው ይሄ የህዝብ ውሳኔ ነው። እቺ እቅድ ተነስታለች። ሌሎች አካባቢ ላይም የማይደረግበት ምን ምክንያት የለም። ማህበረሰቡ ያለ ትጥቅ ባዶውን እንዳይቀር ነው እንግዲህ አማራው ተደራጅቶ አንድ እንዲሆን እና ወጥቶ ከፋኖ ጎን የተሳልፎ ጦርነቱን በአጭር ጊዜ ውስጥ ማጠናቀቅ አለበት። ካልሆነ የአማራ ተራ በተራ የሞተ ነው እያል ጥሪ በምናቀርብበት ሰዓት መሳሪያ የማስፈታት እና አማራውን ጥሩ ዱላው እንኳን እንዳይዝ የማድረግ ስራ እየተሰራ እንደሆነ በቂ ማሳያዎች ናቸው። አድማጮቻችን፣ በሌላ መረጃ በትላንትናው እለት በምስራቅ ጎጃም በመንግስት ወታደሮች ላይ የደረሰው ጉዳት ከባድ እንደነበር ተሰምቷል። በካምፕ ጥቃትና በደፈጣ ነው እንግዲህ የተመቱትም። አራት በተባለው ቦታ ላይ ነው እንግዲህ። እዚህ ቦታ ላይ በርካታ ጉዳት ደርሷል። አራት በተባለ ቦታ ላይ ደፈጣ ነው የደረሰው፣ በደፈጣ ተመትቷል። ሌላው በቆቦ ከተማ ላይም ከባድ ጉዳት ደርሶባቸዋል። እንግዲህ ፋኖ ዘልቆ ወደ ከተማ በመግባት አድማ ብተናዎች ላይ ነው እርምጃ የተወሰደው ተብሏል። ሌላው በአላማጣ ከተማ የትግራይ ታጣቂዎች የትግራይ መታወቂያ የሌለው ሰው እየተቆጣጠሩ እየያዙ ይገኛሉ። እንግዲህ ሩንድ የጀመሩበት ሁኔታ ነው ያሉ። ሌሊት ፓትሮል ያደርጋሉ። የመከላከያ ስራን እየሰሩ እንደሚገኙ ተገልጿል። በርካቶችን እያሰሩ እንደሚገኙ ተገልጿል። እንግዲህ የትግራይ መታወቂያ የሌለ ሰው እንደሚታሰር እርምጃ እንደሚወሰድበት እየተገለጸ ይገኛል። ሌላው አርማጮ ለአሰሳ የወጣው የሚሊሻ አባላት እርምጃ ተወስዶባቸዋል። በሌላ መረጃ በጋሸና በቅርብ ርቀትም የሚሊሻና አድማ ብተና በደፈጣ መመታታቸውን የተገለጸው ምስራቅ ጎጃም ባሶ ሊበን ከባድ መሳሪያ ድብደባ እየተደረገ ይገኛል። ምዕራብ ወሎ አማራ ሳይንት ለሁለት ቀናት የተደረገው ውጊያ በሚሊሻ ላይ ጉዳት መድረሱ ተሰምቷል። እንግዲህ መንግስትም ተጨማሪ ኃይል እያስገባ እንደሚገኝ ተገልጿል። በቋራ ደለጎ ከተማ ኃይል እየገባ እንደሚገኝ ተገልጿል። ሰሞኑን እንግዲህ በቋራ ከባድ ውጊያ ሲደረግ እንደነበረ የሚታወስ ጉዳይ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላው ህወሓት የፕሪቶሪያውን ስምምነት እየተፈጸመ አይደለም ብሏል። እንግዲህ ክስ አቅርቧል። ከትግራይ ክልል ከመከላከያ ውጪ ያልወጡ ታጣቂዎች አሉ ብሏል። እንግዲህ ለአፍሪካ ህብረት አቤቶታ ያቀረበበት ሁኔታ ነው ያለው። በትላንትና ሁለት እንግዲህ የአፍሪካ ህብረት ታዛቢዎች ወደ መቀሌ ተጉዞ ነበር። በዚህ ወቅት እንግዲህ እነ ዶክተር ደብር ሲሆን እነዚህን ሰዎች አግኝተው ከመከላከያ ውጭ እንግዲህ የአማራ ኃይሎችን ነው እንግዲህ የማንነት ጥያቄ የሚነሳባቸው ቦታዎች የወልቃይቱ መራ እና ሌሎች ጠለምት አካባቢን ይመስለኛል ራያ ና ያው ራሳቸው ተቆጣጥሮ ሮንድ እየሰሩ እንደሚገኙም የተገለጸበት ሁኔታ ነው ያለው። ሌሎች ቦታዎችን ታጣቂዎች አልወጡም፣ የፕሪቶሪያው ስምምነት ተግባራዊ ያለው የሚል ዛቻዎችን የማሰማት አይነት ነገር ነው ያለው። እንግዲህ ህዋት ዋና ዓላማው እንግዲህ እነ ኬሪያ ኢብራሂም ብዙ በርካታ ጉዳዮችን ያጋለጡበት ሁኔታ ነው ያለው። ህዋት ወጣቶችን አይፈልግም ነው ምሎ ጌታቸው ረዳ ላይ የደርሰው ጫና ኬሪያ ኢብራሂም በደንብ አድርጋ አስረድታለች። በአንድ ሚዲያ ላይ በቀረበችበት ሰዓት ዋና አላማቸውም እንግዲህ ህዋት ከኤርትራ ጋርም ሽር ጉድ እያለ እንደሚገኝም ኬሪያ ያጋለጠችበት ሁኔታ ነው ያለው። የህዋት ዋና እቅድ ዳግም አራት ኪሎን ወይም ደግሞ የፌዴራል መንግስትን ደምስሰን አራት ኪሎን እንቆጣጠራለን ነው ትልቁ አላማቸው የሚልም ጥቆማ እየጠቆመችበት ሁኔታ መኖሩን እየተገለጸው አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የአድማጭ ተመልካቾች ቁጥሮ እንድትጨምሩ በአክብሮት እንጠይቃለን። መልካም ሁሉ